አሰላም አሌይኩም ረህምቱላ በረካቱሁ። ሰላም እንዴት ናቸው? ውድና የተከበራቸው የእንድሪስ ዩቲዩብ ቻናል አርማ የተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት ይዤላችሁ ቀርቤያለሁ። እዚህ ጋር የምትመለከቱት ነው። ከታች መሰረቱ አልቆ ኮለን ቆሞ ብሎኬት ተደርድሯል። ዋጋውን እነግራቸዋለሁ። ዋጋውን ከማውቃችሁ በፊት ቪዲዮውን በላይክ ጀምሮ እስከ መጨረሻ ድረስ አብራችሁን ቆዩ። እዚህ ጋር እንደምትመለከቱት ይኸው መሰረቱ አልቆ ኮለን ቆሞ ብሎኬት ተደርድሯል። አካባቢው እንደምትመለከቱት የሞቀ የደመቀ ሰፈር ነው። ዋጋው ተመጣጣኝ ዋጋ ነው። መሰረቱ የተጀመረ ቦታ አቅርብልም ብላችሁኛል። መሰረቱ ማልቆ ኮለን የቆመ ነው። ለዛሬ እየላችሁ የቀረብኩት ብሎኬት ተደርድሯል። ካላይ ቆርቆሮ እንደዚህ ማልበስና እና ሌሎቹን ቀስ ብላችሁ መጨረስ የምትችሉት ነው። አድራሻ ወሎ ኬሚሴ ነው። እዚ ጋር እንደምታዩት አካባቢው ደስ የሚል አካባቢ ነው። እባክህን አቅርብልን ብላችሁኛል። እንደዚህ የተጀመረ እኛ እንጨርሰዋለን ብላችኋል። ይሄው እየላችሁ ቀረብ ያለሁኝ እንዳልፋችሁ። ለመኖሪያም ለተርፍም የሚሆን አሪፍ ቤት ነው እየላችሁ የቀረብኩት የዚህ የመቶ ሰላሳ ካሬ የአራት ክላስ ቤት ዋጋው ሁለት ነጥብ አምስት ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር አለላችሁ። አዲስ የማህበር ቦታ በሚመራ ሰዓት እየላችሁ ቀርባለሁ። ደሴ፣ ሀይቅ፣ ኮምቦልሻ፣ አርቡ፣ ሸክላት፣ ወሎኬንሴ እየላችሁ ቀርባለሁ። ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የዶሎ ምልክት ውስጥ ስትጫን ሁሉ የሚለቀው ቪዲዮ ይደርሳችኋል። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች እየመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሁናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሁናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከ ሲሽከሩለት ዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ ወሎና ኮምበልቻ እንዲሁም ኬሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 38 82 49 ሃሎ ይበሉ።